ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምናላችሁልን ዛሬ የምንገኘው በአፍሪካ ኢኮኖሚክ ፎረም አዳራሽ ውስጥ ነው የምንገኘው ታዲያ ዛሬ የኢትዮጵያ እግር ኳስ ፌዴሬሽን 17ተኛ መደበኛ ጠቅላላ ጉባኤውን እያካሄደ ነው የሚገኘው በጉባኤው በርከት ያሉ ሀሳቦች ተነስተዋል የኢትዮጵያ እግር ኳስን በቀጣይ ለማሻገር የሚረዱ ሀሳቦች ናቸው የተነሱት በዛሬው ጉባኤ ላይ ታዳ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን የ2017 በጀት ዓመት አፈጻጸም ሪፖርትን ለጉባኤተኛው አቅርቧል በነዚህ ሀሳቦች ዙሪያ ጉባኤተኛው የራሱን ሀሳብ አንጸባርቋል። እነዚህ የተንጸባረቁ ሀሳቦች ምንድን ናቸው? የእነሱ ስሜት ምንድን ነው? የሚለውን ከጉባኤተኞች ጋር ቆይታ እናደርጋለን። አብራችሁን ቆዩ። አቶ ካሳይ ለኢንተርቪው ፈቃደኛ ስለሆኑ ከልብ አመሰግናለሁኝ። ደረሰውት ብዬ ልጀምር፣ በጥቅሉ አጠቃላይ የአስራ ሰባተኛው የኢትዮጵያ እግር ኳስ ፌዴሬሽን መደበኛ ጠቅላላ ጉባኤ ምን ይመስላል? ያው ጉባኤ ጥሩ ነው። ያው ዝግጅቱ ከጅምሩ በፊት አስፈላጊ ዶክመንቶቹም ወደ አባላቶቹ እንዲደርስ ተደርገዋል። አባላቶቹም በዚህ ላይ አንብበው ተረድተው መጥተው ያላቸው አስተያየት እንዲሰጡ ያላቸው ተጨማሪ ጥያቄዎችና ሊስተካከሉ የሚገባቸውን ሀሳብ የሰጡ ናቸው እና ጥሩ አሳታፊና ግልጽነት የነበረው ጥሩ ውይይት ነበር። ለቀጣዩም ያው እንደ እግር ኳስ እድገት እንዴት አድርገን በስትራቴጂክ እናሳድጋለን የሚለው ያሉ ችግሮችም መፍትሄ ሀሳቦች የተቆመጡበት ነበር እና ጥሩ ጉባኤ ነበር ብዬ ነው የማስበው። አቶ ካርሳይ በጉባኤው እንግዲህ ብዙ ነገር ብዙ ሀሳቦች ተነስተዋል። የኢትዮጵያ እግር ኳስ ችግሮች የተባሉ ነገሮችም ተነስተዋል፣ እንደ መፍትሄ የተባሉ ነገሮችም በጉባኤው ሲነሱ ነበር ና በተለይ ደግሞ ፕሪሚየር ሊጉ ያሉ ክለቦች ግብአት እንዳልሆኑ፣ የኢትዮጵያ ብሔራዊ ቡድን ላለማደግቡ እነሱ ያበረከቱት ግብአት እንደሌለ ሲነሳ ነበር ና እርስዎ ይህንን አሳይመንት ወስደው በቀጣይ ምን አይነት ስራዎች ለመስራት አነሳስቶናል ብሎ ያው ዋናው አጠቃላይ የብሔራዊ ቡድኑ ውጤታማ ማድረግ የክለቦች ብቻ ሳይሆን ሁሉ በስፖርት ዘርፍ ያለው ሴክተሮች አብረው ተባብረው እጅና ጓንት ሆኖ ከፌዴራል ጀምሮ እስከ ክልል ና እስከ ቀበሌ ተደራጅተው የሚሰራበት ስራ ነው። ልክ እንደ ውድድሩ ያለው ፕሪሚየር ሊግ፣ ከፍተኛ ሊግ እና ብሔራዊ ሊግ ተብሎ ስርዓት ይዞ እንደሚሄድ በስልጠና በኩልም በኢንፍራስትራክቸርም በተተኪ ስፖርተኛ ፓይለት ፕሮጀክት ተብሎ የተጀመሩትን በስልጠናዎች የኤ ላይሰንስ፣ ቢ ላይሰንስ፣ ሲ ላይሰንስ የተባሉትን እነዚህ ራሱ ሲኩንስ ይዞ ስርዓት ይዞ የሚሄድበት እንትን እና ወደ እኛ በኩል ስመጣ ክለባችን በሚቀጥለው ምን ምን ሊሰራ አቅደዋል የሚለውን ነገር ያውኛ ትልቁ የክለቦች ችግር እንደሚታወቀው የገቢ ምንጭ ነው። ከመንግስት ድጎማ በመንግስት ድጎማ የሚተዳደሩ ነው አብዛኛው። ሰማንያ ፐርሰንት ሰባ ፐርሰንት በሞቶ ሌላውን በስፖንሰር የሚያገኘው እንትን ነው እና ይህንን በስፖንሰርም የተለያዩ የገቢ ምንጮች የምናደርግበት እና በተተኪ የምንሰራበት ጎን ለጎን ደግሞ በመሰረተ ልማት ያሉን መሰረተ ልማቶች ገንብተን በሜዳችን የምንጫወትበት እቅድ ይዘናል እና በአንደር 17 ቲም፣ በአንደር 20 ቲም፣ በሴቶችም ይህንን እቅድ አቅደን ወደ ተግባር የምንገባበት እንትን ይሆናል። በፕሪሚየር ሊጉ ላይ ያለን ደግሞ ጥሩ ተፋካካሪ ሆነን የተሻለ ደረጃችን የምንሻሸልበት እቅድ ይዘን እየተንቀሳቀስን ነው ያለ ነው መልካም እንደ ሌላው በጉባኤው እኔም በዚሁ አጋጣሚ እንደ ሚዲያ ደስ ብሎኛል የሰራችሁት ስራ በተለይ ከዚህ ከስም መቀየር ጋር በተያይዞ ግንባር ቀደም ናችሁ በስም ቅያሬ በኩል ይሄም ደግሞ ለእግር ኳሱ እድገት ፕሮፌሽናሊዝምን ለመከተል ያደረጋችሁት ጥረት ጥሩ ነው ብሎ ማንሳት ይቻላል ና እንደው እንዴት ነበር ሂደቱ ቀዳሚ ናችሁ ስም በመቀየሩ ሂደት ና ሂደቱ እንደት ነበረ? ያው ሂደቱ መጀመሪያ ያው የክለብ ስራ አስፈጻሚ በደንብ ተወያይቶ ያው አብዛኛው አብዛኛው የክለቦች ስም ከፊፋም የተያያዘ ከህግም የተያያዘ ነገሮችም የተሻለ ስፖርቱን መግለጽ የሚችል ብሎ ፌዴሬሽኑ አጥርቶ እንድንቀይር ቀይረን ደግሞ በክለብ ላይሰንስ መመዝገብ እንደምንችል ካልቀየርን ደግሞ ያው ቅጣት እንደሚጠብቀን እንደ ህግ በደብዳቤ ስላሳወቁን ይህንን እንዴት አድርገን ይህንን ስም እንዴት መቀየር እንችላለን፣ የተሻለ ስም የምናገኝበትም ሁሉም ተቀባይ የሚያደርገው ምን መሆን አለበት ብለን በስራ አስፈጻሚ ተወያይተን ለቦርዱም አጽድቀን ከዛ በኋላ ደጋፊ ማህበር እንዲወያይበት አድርገናል። ሎጎውም ስሙም ማለት ነው። ይህንን በራሳችን ድረገጽ፣ ፌስቡክም እንዲወያይና ሎጎውን ሁሉም ያመነበት ስሙም ሁሉም ያመነበት እንዲሆን አድርገን ከዛ በኋላ እኛ የወሰነውን የተማመንበት የተግባባንበት ስምና ሎጎ ወደ ፌዴሬሽኑ እንዲጸድቅልን ላክን ማለት ነው። በዚያ ሁኔታ እና ይህንን እንደ ህግ አንድ ነገር እንደ ህግ ሲወጣ ህጉን የማስከበር ተሳታፊ ከሆንክ፣ ህግን የማስከበር ግዴታ ደግሞ አለብን ይህንን ግዴታችን ያው በሁሉ ትብብርና መግባባት ይህንን ተግባራዊ አድርገናል እና ትልቅ ቻለንጅ አይደለም። ግን ቢሆንም ያው ትልቁ አካባቢውን ወክሎ በዚህ ፕሪሚየር ሊግ የሚሳተፈው የግድ እንዲሳተፍ ማሟላት ካለባቸው አንዱ የስምና የሎጎ መቀየር ስለሆነ ይህንን ፌዴሬሽኑ በሰጠን ኃላፊነት እኛ ግዴታችን ተዋጥተናል ማለት ነው። መልካም እንደ የመጨረሻ ጥያቄ ላደርገው፣ ከዚህ ከስም ቅያሬው ጋር በተያያዘ አንዳንድ ሀሳቦች ይነሳሉ። አይ የሚያስገድደን የለም የፊፋ ሕግ የካፍ ሕግ ምናም ብሎ የሚጠቅሱት ነገሮች አሉ። በእርግጥ የካፍ ሕግ የሚያስቀምጠው ነገር አለ፣ የፊፋም ሕግ ራሱን የቻለ የሚያስቀምጠው ነገር አለ እና በተመሳሳይ እንደርሶ ክለብ በተመሳሳይ እንደዚህ አይነት ጥያቄ ያለባቸው ክለቦች አሉ ና ከዚህ ጋር በተያያዘ ምን መልክት አለሁት? ለሌሎቹስ፣ እናንተ የእናንተን የመቀየር አብነት አድርጋችሁ ለሌሎቹ ምን መልክት አስተላልፋላችሁ? ማለቴ ለሌሎች ክለቦች የማስተላልፋቸው ያው አካባቢው ሊገልጽ የሚችል የተሻለ ስም ሊሆን የሚችል ብዙ ስሞች ሊኖሩ ይችላሉ። ይህንን ከህግ አኳያ ስለሆነ እንዴት ነው አንድ ስም በስፖርት ስም ከዘረኝነት፣ ከፖለቲካ፣ ከሃይማኖት፣ ከቀለም፣ ከዚህ የነጻ መሆን አለበት። ለሰላምና ለፍቅር፣ ለአንድነት ለወዳጅነት የሚስብና ለአጠቃላይ ደጋፊውን ደግሞ በየትኛም በኩል ያለ በየትኛም በኩል ያለ ህዝብ ዓለም አቀፍ ስለሆነ ስፖርት ከዓለም አቀፍ ስፖርት ግምት ውስጥ አስገብቶ ይህንን በደንብ ተወያይቶ ደጋፊውን አካባቢውን ሁሉም አወያይቶ ወደዚህ ስማቸው ያንን ስምም የተሻለ ስም እንትን አድርጎ አማራጭ ይዘው። ጥሩ ደጋፊ የሚያገኝበት ስም መቀየር ይችላሉ። ይህንም ብዙም እንትን አይደለም። ብዙ ጥረት የሚደረግባቸው ብዙ ስራዎች የክለቦች ስላሉ እዛ ጋር ተጠምደው እንትን ማለት አለባቸው የሚል ሀሳብ አለኝ እና ፌዴሬሽኑ ያው ህግ እንዲያስከብሩ በሰጣቸው ቀነ ቆጠሮ እነሱም ያው ግዴታቸው የሚዋጡበት እንትን በአጭር ጊዜ ስማቸው ቀይረው ሌላ ስራቸውን እንዲሰሩ ለሁሉም የሚያበጅ ስም ደግሞ መኖር እንደሚችል እርግጠኛ ነኝ። ይህንን እንደሚያስተካክሉ ደግሞ ሙሉ እምነት አለኝ። ይህ የጠቅላላ ጉባኤ እንዴት ነበረ በርሶ? በጣም ጥሩ ነበረ። በጣም ጥሩ ነው። ያልተንዛዛ፣ ቁም ነገሮችን ያሳለፈ፣ ለወደፊቱ አቅጣጫ ያስቀመጠ ነው ነው በአጠቃላይ እንደ እርሶም እንደ ሀገሪቱ እግር ኳስ ችግርም ያለው ችግር ምናልባት በጉባኤው ላይ ሲብራራ ነበረ። እንደ መፍትሄ የሚሆኑ ሀሳቦችም ተነስተዋል። ና በጥቅሉ ምን ትምህርት አገኙበት? በቀጣይስ እንደ ክለብ እርስ ምን ሊሰሩ አስበዋል? ምን ሊሰሩ አስበው ያው አልቲሜት ጎሉ የእግር ኳሱ የናሽናል ቲም ነው፣ ብሄራዊ ቡድን ነው። አሁን ሁሉ ሰው በብሔራዊ ቡድኑ ተከፍቷል። አገራዊ ጀግንነታችን ቀንሰዋል ሰው ይሄን መመለስ አለብን። ይሄ ደግሞ በአንድ ፌዴሬሽን ብቻ ሳይሆን በሁሉም አካላት ከታች ከቀበሌ ጀምሮ እስከ ሀገር ድረስ መሰራት አለበት፣ የመንግስትን ፎከስ መሆን አለበት። በዚህ ውስጥ ክለቦች ትልቅ ሚና መጫወት አለባቸው። ታዳጊዎችን ግብ ማስቀመጥ አለብን። አሁን አንዳንድ አፍሪካ ሀገሮች ዛሬ ኃያል የሆኑት ከዚህ በፊት ኢንተርናሽናል ውድድር አቁመው ሀገር ውስጥ ስፖርት ላይ በመስራታቸው ታዳጊዎች ላይ በመስራታቸው ነው ወደ ጀግንነት የተመለሱት። ስለዚህ እኛም እዚህ ላይ ለታዳጊዎች አቴንሽን ተሰጥቶ ለምሳሌ እኛ አዳማ እግር ኳስ ክለብነን አንድ አንደር ሰቨንቲ ብቻ ሳይሆን አንድ አንደር ትዌንቲ ብቻ ሳይሆን ብዙ አንደር ትዌንቲዎች፣ ብዙ አንደር ሰቨንቲዎች እዛ ከተማ ውስጥ ሆኖ ኮምፒቲሽኑ በጣም ሰፊ ሆኖ ከዚህ ውስጥ እሌት የሆኑ ልጆችን ማውጣት ይቻላል። የተለየ ታሌንት ያላቸው ልጆች ማውጣት ይቻላልና እንደዛ ሲሆን ነው ጠንካራ ብሔራዊ ቡድን ገንብተን በእግር ኳሱ ላይ ትልቅ ተጽዕኖ የሚያሳልፍ ቡድን የምንፈጥረው ናሽናል ቲም የምንፈጥረው መልካም እንደው ከዚህ የጠቅላላ ጉባኤ አንዳንዴ የጠቅላላ ጉባኤ ከማድረግ ጋር በተያያዙ ክለቦች ብዙ ጊዜ ይታማሉ የሀገራችን ክለቦች ጠቅላላ ጉባኤ አድርገው የማያውቁ ክለቦች ብዙ ናቸው ይባላል እና የጥቅል ሂደቱን የምንገመገሙበት በተለይ አሁን የኢትዮጵያ እግር ኳስ ፌዴሬሽን የሚያደርጉት ጠቅላላ ጉባኤ ለክለቦቹ የሚሰጠው ትምህርት አለ ተብሎ ይታሰባል ና እርስዎ ምን አይነት ትምህርት አገኙበት ከጥቅሉ ከመክፈቻው እስከ መዝግብ ያለውን ነገር በጥቅሉ ይሄ የጠቅላላ ጉባኤ አለማድረግስ ያለው መጥፎ ጎንስ ምንድን ነው የሚለውን ነገር ያው ክለቦች ሁሉ መዋቅር አላቸው፣ ሰፊ ደጋፊ አላቸው፣ ስራ አስፈጻሚ አላቸው፣ ቦርድ አላቸው። ይሄ በየተወሰነ ጊዜ ጉባኤ መካሄድ አለበት። ጉባኤ እየተካሄደ ስለ ክለቡ እንቅስቃሴ ምን ደረጃ ላይ ነው ያለውን የሚለውን መገምገም ቫሊዴትድ መደረግ አለበት። አሁን ዘክ ዛሬም ከዚህ የተማርነው ነገር አንደኛ ብዙ ፕሮጀክቶች እንትን እንዲሉ፣ ሁለተኛ በእኛም ደረጃ ጉባኤ አካሄደን ከህዝብ ጋር ከደጋፊው ጋር ስለ እግር ኳሱ የመንግስት አካልም ህዝብም እግር ኳሱ ላይ የምንወያይበትን ስርዓት ነድፈን በእግር ኳሱ ላይ መወያየት እንዳለብን ነው እኛም የተማርነው። በደንብ ጥሩ እንደነበረ ጠቅላላ ጉባኤ ጉባኤተኛውም እሱን ሀሳብ ሲያነሳ ነበረን። ካምነው የዘንድሮው በምን ይለያል? ያው ጉባኤዎች ያው ተመሳሳይ ናቸው። የፌዴሬሽኑ መተዳሪያ ደንብ ተከተለው መሄዱ ናቸው። የተለየ አጀንዳ እንዳይዘበት የምትመጣበት አይደለም። በመተዳሪያ ደንቡ መሰረት የሚመራ ነው። ከአምናው ለየት የሚያደርገው ያው ቀጣይ ምርጫ ነው። ምርጫ ከመሆኑ ጋር ተያይዞ ቀደም ብሎ ማለቅ ያለባቸው ስራዎች ማለቅ መቻል አለባቸው። ለምሳሌ ቅድም እንደተመለከትከው የምርጫ ይግባኝ ሰሚና የምርጫ አስፈጻሚ ኮሚቴ መሰየም ያስፈልግ ነበር። ይሄ ጠቅላላ ጉባኤ አልፎም ቢሆን ኖሮ ሌላ አስቸኳይ ጠቅላላ ጉባኤ እንጠራ ነበር። ያ ደግሞ ምን ያህል ኮስት ኢፌክቲቭ ያደርገናል የሚለው ሌላ ቻሌንጅ ውስጥ ፌዴሬሽኑን የሚከጥ ነው። ቅድም የተመለከትከው ፖዘቲቭ ሪፖርት ላይኖር ይችላል። ደግሞ በቀጣይ ደግሞ ከባድ የሆነ ምክንያቱም ይህን ሁሉ ሰው ነው ሞቢላይዝ አድርገ እንደገና የምታገኘው ማለት ነው። ስለዚህ እነዚህ እነዚህ ነገሮች አዲስ ያደርጓል ፕላስ ደግሞ ከአንዱ ጉባኤ ከአንዱ ጉባኤ ላይ ልምዱን እያገኘን ምን እያልን ስንመጣ በተቻለ መጠን ስታንዳርዱን ለማስጠበቅ እየሞከርን ያለ ነው። ምክንያቱም ሌሎች አለማት ላይ ካፍም ፊፋም ተከትሎት የሚሄዱት አይነት ስታንዳርድ ነው እየተከተልን ያለ ነው። ምን አለ እግር ኳሳችንም በዚሁ ልክ ስታንዳርዱን ጠብቆ መሄድ ቢችልና ውጤታማ ብንሆን የውጤት የናፈቀውን ህዝብ ብናስደስት የሚያሰኝ ቁጭት ነው የሚፈጥርብን እንጂ ጉባኤው በተሳካ ሁኔታ በጥሩ መልኩ ተጠናቋል። የገቢ ሁኔታም ተነስቶ ነበርና የገቢ ሁኔታ በእጅጉ ጨምረዋል ተብሏልና፣ ይህ የጨመረበት ምክንያት ዋነኛ እንደው ይህንን በመስራታችን ነው የምትለው ነገር፣ እውነት ለመናገር ያው አዳዲስ ስፖንሰርሽፕ ስምምነቶችን አድርገናል። ለምሳሌ ከቡና ባንክ ጋር የነበረን አዲስ ስፖንሰርሽፕን አድሰን የተሻለ ማግኘት የቻልበት ነው። ከዛ በተጨማሪም ደግሞ ፊፋ ክራይቴሪያ ቤዝድ ነው ብዙ ጊዜ የሚልካቸው ድጋፎች። በነገራችን ላይ ፊፋ ድጎማ ነው የሚያደርገው። ድጎማ ማለት አንተ ደግሞ ፈልገ ማግኘት የሚገባህ ነገር አለ። ከአይዘር መንግስት ሊደግፍ ይገባል፣ ወይም ደግሞ ሌላ ስፖንሰርሽፕ ልታመጣው ይገባል። ስለዚህ ድጎማ ነው የሚያደርገው፣ እና የሚያደርጋቸው ድጎማዎች ደግሞ ክራይቴሪያ ቤዝድ ናቸው። እነዛ ክራይቴሪያ ቤዝድ የሆኑ ነገሮችን ማሟላት የማትችል ከሆነ ለምሳሌ ፍሬንድሊ ማች አራት ማድረግ አለብህ የሚለውን ክራይቴሪያ አራት አድርገ ካላሟላህ ፊፋ እሱን ገንዘብ ይቀንስባል። ስለዚህ እነዚህ ነገሮች ክራይቴሪያውን በአግባቡ ጠንቅቆ በማወቅ ማሟላት መቻላችን ከዛ በተጨማሪም ደግሞ ከዚህ ማክሮ ኢኮኖሚ ላይ የተደረገው ማሻሻያ ራሱን የቻለ ኢምፓክት አለው። ምታ አስታውስ ከሆነ አምና ልክ ለእኛ ፊፋ ገንዘቡን በላከ አርብረት ልኮልን ቅዳሜና እሁድ ነበር። ትዝ የሚል ከሆነ ዲቫሉት የተደረገው የገንዘብ የመግዛት አቅሙ በተወሰነ ፐርሰንት ዲቫሉት የተደረገው ያኔ የኛ ኦረዲ የገባው፣ ሰኞ ገብተው ቢሆን ኖሮ የተሻለ መሆን ይችል ነበር። ስለ እሱ በራሱ በዛ ራሱ ዋጋ ከፍለናል። ስለዚህ ከዛ በኋላ የመጡት ደግሞ ከማክሮ ኢኮኖሚ ማሻሻያ ጋር ተያይዞ አንዱ ተጠቃሚ ሆናል። ይህም መካድ አይቻልም እንደ ሀገርም መንግስት ያደረገው ማሻሻያ ጋር ተያይዞ የተገኘ ነው። ሶስተኛው ነጥብ ደግሞ ቅድም የተጠቀሰው ነው። ናሽናል ቲም ጋር ተያይዞ ሁል ጊዜ መንግስት አያግዘንም መንግስት አይደግፈንም ስንል የነበረውን ነገር ኦልሞስት በወንዶች ብሔራዊ ቡድን እንኳን ከወጣውን 91 ሚሊዮን ብር ውስጥ መንግስት ደግሞ ድጋፍ ያደረገልን ወደ 40 ሚሊዮን የሚጠጋ ገንዘብ እንዳለ ማየት ይችላል። ይሄን ይሄን ስትመለከት ያ ነው አሁን ፖዚቲቭ የሆነ የፋይናንሻል ሪፖርት እንድናቀርብ ያደረገ እንደው ከዚህ በፊት የክለቦች ጠቅላላ ጉባኤ እንዳደርጉ ፌዴሬሽኑ ህግ አውጥቶ ነበረ። ጠቅላላ ጉባኤ ካላደረጉ እዚህ የፌዴሬሽኑ የሚያደርገው መደበኛ ጠቅላላ ጉባኤ ላይ መሳተፍ አይችሉም የሚል ህግ ወጥቶ ነበረ። ና ክለቦች ሙሉ ለሙሉ ጠቅላላ ጉባኤ አድርገው እዚህ ተሳትፈዋል ብሎ ማለት ይቻላል፣ ወይስ ያለው ነገር እንዴት ነበር? እውነት ለመናገር ይሄ ደንባችን ላይ ያለ ነው። የትኛውም አባል ክለብ ይሆናል እግር ኳስ ፌዴሬሽን ይሆናል እንደዚሁም ደግሞ ሌሎች የሙያ ማህበራት ይሆናሉ። እነዚህ የሙያ ማህበራት የሚሆኑ ክለቦችም ይሆኑ ፌዴሬሽኖችም ይሆኑ የእኛ ጠቅላላ ጉባኤ ከመደረጉ በፊት የራሳቸውን ጠቅላላ ጉባኤ ማድረግ መቻል አለባቸው። ይሄ ደንባችን ላይ የተቀመጠ ነው። ፊፋም እኛን የሚጠይቀን ነው፣ መቼ አደረጋችሁ ጠቅላላ ጉባኤያችሁን ብሎ ይጠይቃል። ሪፖርታውን ይጠበቃል ከኛ ይህን እንደዚህ አይነት ክራይቴሪያዎችን በማስቀመጥ ፌዴሬሽኖች ወይም ሜምበር አሶሴሽኖች ራሳቸውን እንዲያበቁ እያደረገ ነው የሚገኙ ያ አሰራር ወደኛ መምጣት አለበት አዲስ ባህል ይመስላል አሁን ለብዙዎች እና እውነት አሁን እሱን እርምጃ ብንወስድ ምናልባት አራትና አምስት ጉባኤተኛ ነው ልታገኝ የምትችለው ስለዚህ አሁን መጀመሪያ ማስተማር ይቀድማል እያስተማርን እያሳወቅን ነው እየሄድን ያለ ነው በቀጣይነት ደግሞ ደንቡ ላይ ለምሳሌ አሁን ደንባችን እኮ ለአባልነት 50 ሺህ ብር መክፈል አለባችሁ ይላል የኢትዮጵያ እግር ኳስ ፌዴሬሽን አባል ለመሆን 50 ሺህ ብር መክፈል መቻል አለ። እሱንም እያስከፈልን አይደለም። ያው ነገሮች ሲደራረቡ የአባልንም ቁጥር ማሳነስ ይመጣል። ወይም ደግሞ ገና እዳድ ያለው እግር ኳሳችን ላይ ደግሞ ዝም ብለን ህጎችን ብቻ እያስቀመጥን፣ ዋናው መስራት ያለብን ግራስሩቱ ላይ ታች ላይ ሆኖ ሳለ ሌሎች ሌሎች ይሄ ቢሮክራሲው ላይ ስናበዛ ቻሌንጅ ሊፈጥር ይችላል በሚል ነው እንጂ ኢቨን ይሄ አባል መክፈል መቻል አለበት 50 ሺህ። ይሄ እኛም የፊፋ አባል ሀገር አባል በመሆናችን የምንከፍለው ነው። የካፍ አባል በመሆናችን ይርሊ ሰብሚሽን አለን፣ ሁሌ የምንከፍለው እሱን እንከፍላለን። የካፍ አባል በመሆናችን እንከፍላለን። ያ መሰል አሰራሮች ለኛም አባላት ያስፈልጋሉ። ምክንያቱም አፍተር ኦል ከአባላት ከምታገኘው ገቢም ነው ራስን መደጉሞ ተቋምንም ልትመራ የምትችለውና እነዚህ ደንቦችን ባካረርክ ቁጥር አንዳንዴ ነገሮች እንዳይበላሹ በሚል ነው እንጂ አሁን እሱም እያስተማር ነው። በቀጣይነት ስቴፑን ጠብቀን ደግሞ ወደ ቀጣይ ስቴፕ እንሄዳለን። እንደው በጥቅሉ የጠቅላላ ጉባኤ ብዙ ሀሳቦች የተስተናገዱበት ብዙ ተስፋ የሚሰጡ ነገሮችም ጉባኤተኛውን ብዙ ቁጭቶችን ያነሳበት ነው። እንደው በጥቅሉ በቅድም እንዳነሳ ነው የኢትዮጵያ በተለይ የፕሪሚየር ሊግ ክለቦች የጠቅላላ ጉባኤ ከማድረግ ጋር ብዙ ችግር እንዳለባቸው ከህግ ጀምሮ በባለፈውም ቅዱስ ጊዮርጊስ ላይ አንተም በነበርክበት ሰዓት ብዙ ነገሮችን ስታነሳ ነበር፣ አንተምና ይሄ የጠቅላላ ጉባኤ እናንተ አሁን የተደረገው የፌዴሬሽኑ የጠቅላላ ጉባኤ ምን ትምህርትን ይሰጣል? በቀጣይስ ምን ማድረግ አለባቸው? አሁን ይሄ እንደ መሰል አይነት ጠቅላላ ጉባኤዎች ለክለቦችም ትምህርት ሊሰጥ ይገባል። ጉባኤ እንዴት ይመራል፣ በምን መልኩ ይካሄዳል የሚለውም በደንብ ማየት ያስፈልጋል። አሁንኛ ጉባኤ ቦታውን ያሳወቅ ነው። ከሰላሳ ቀን በፊት ነው ደንባችን ላይ ይላል፣ ከሰላሳ ቀን በፊት ማሳወቅ አለባቸው ይላል። እንዲሁም ጥሪ ለናደርግ መጀመሪያ ላይ ብለን ያስተካከልነው የምታስታውስ ከሆነ አስተካክለናል። ቀኑን ስንቆጥር 28 ሆነብን። በሁለት ቀን ምክንያት አስተካከለን። እንደገና ኖ ኖ አይ ጥሪውም ማስተካከላለን። ይሄን አሁን ለምንድን ነው እንደዛ ያደረግነው? ቅዳሜ ቅዳሜና እሁድ ነበር። እንዲ ምክንያቶች ሊኖሩ ይችላል። አሁን እሱ አያስኬድም። ስለዚህ እኛ ስታንዳርዱን ጠብቀን ምን ይቻላል። ስለዚህ 30 ቀናቶችን ሚኒማሙ ነው፣ 30 ቀን። እኛ ግን ኦልሬዲ 40 ምናምን ቀን ሲቀረውና ያሳወቀ ነው። ቦታውን አሳወቅን። አጀንዳ ካላችሁ ላኩልን ብለን ጠየቅን። አጀንዳ መላክ መቻል አለባቸው አባላቶች። የእነሱን አጀንዳ ደግሞ ስራ አስፈጻሚ ያየውና ደግሞ ያጸድቃል። ይሄ መቅረብ ይችላል አይችልም የሚለውን እዛ ላይ እንትን ብሎ ይመለከትና ያጸድቃል። ከዛ በኋላ አስር ቀን ሲቀረው ደግሞ ዋናውን አጀንዳ ትልክላቸዋል። ይሄ ግዴታችን ነው። ስቴፑን ጠብቆ መሄድ አለበት። መሰል አሰራሮች ክለቦች ሊከተሉ ይገባል። ድንገት አይደለም ለጉባኤ ተጠርተ ስትሰበሰብ፣ አይደለም አጀንዳ መስማት ያለብህ የሆነ ነገር መስማት ያለብህ። አሁን እንደዚህ አይነት ነገሮች ምን አሁን ቅዱስ ጊዮርጊስ ላይም የተመለከትኩት ደንቡ ላይ ያለ ጋፕ ነው። ደንቡ ላይ ያለ ጋፕ ብቻ አይደለም ደንቡን የተወሰነው አመራር ያውቀዋል። ደጋፊው ደግሞ አያውቁም። ይህ ሲዘጋ ይሄ ነው ጋፑ የነበረው ደንቡን በማወቄ የሆነ አድቫንቴጅ ይኖረኛል ከሌላው ምንም የማይከር፣ ነገር ግን ያ አድቫንቴጅ ፖዘቲቭሊ ነው ልጠቀምበት የሚገባው የሚል እምነት አለ። ቱ ቢ ፍራንክ፣ ስለዚህ አሁን ቅዱስ ጊዮርጊሶች ያደረጉት ጠቅላላ ጉባኤ ትክክል አይደለም ልትል የምትችልበት ግራውንድ የለም። አንደኛ ደንባቸውን ተከትለው ነው የሄዱት። ማሳወቅ አለባቸው በዚህ ጊዜ እንደዚህ ማድረግ የሚል ነገር የለውም ደንብ ላይ። ስለዚህ ኮምፕሊትሊ ምንድነው ማድረግ መቻል አለባቸው። ከዚህ በኋላ ባለው የፌዴሬሽኑ መተዳደሪያ ደንብ ኢንኮርፖሬት አድርገው በዛ መልኩ መዘጋጀት መቻላለን ኢቨን እኛውን የምርጫ ጠቅላላ ጉባኤና መደበኛ ጠቅላላ ጉባኤ ይለያያል። በመደበኛ ጠቅላላ ጉባኤ ምርጫ አታካሂድም። የምርጫ ኢሌክቲቭ ጀነራል አሰምብሊ ነው ራሱ የሚለው። ስለዚህ እንደዚህ አይነት ማለት በደንብ ልምድ አለመውሰድ ያለማወቅ ነገሮች ይኖራሉ በክለቦች ዘንድ፣ በፌዴሬሽኖች ዘንድ። ይሄን የማሳወቅ ስራ ከኛ ይጠበቃል መሰል አሰራሮችን ተከትለው መጓዝ መቻል አለባቸው። መደበኛ ጉባኤ መቼ ይካሄዳል በመደበኛ ጉባኤስ ምን ምን ነጥብ ይነሳል? አሁን የኛ ጠቅላላ ጉባኤ መተዳደር ደንባችን ካየው መቼ ይካሄዳል፣ መደበኛ ጠቅላላ ጉባኤ በምን ምን ርዕሶች ይነሱበታል የሚለው ተቀምጧል። አስቸኳይስ በምን ሁኔታ ይጠራል? አስቸኳይ ከዚህ የምርጫ ጠቅላላ ጉባኤ እንዴት ነው የሚሆነው የሚለው በደንብ የተቀመጠ ነገር ስላለው በዛ አግባብ ሁሉም መጓዝ እንዳለባቸው በዚህ አጋጣሚ አጽንኦት ሰጥቼ መግለጽ እፈልጋለሁ። ከልብ አመሰግናለሁ ባይ